ሰብስክራይብ ማድረግ እንዳትተረሱ ማግኘት ነው። እንግዲህ ይሄንን አመት ሸቃላዎች፣ ብሽካራዎች ሆን ብሎ ማለት ነው ሆን ብሎ መዳምን ሊያጨልሏት ነው የተነሱት። ሆን ብላችሁን የተነሳችሁት ደሞ ማለት ነው የትላንታ የመነሻዬን መነሻዬን ብላ ሳትረሳ በኢኒፎርማ እስከ መሞሸር ድረስ የደረሰችውን ለቀቀ አይታችኋል። ዛሬም ደግሞ ቺም ደገመች። ይሄማ ሆን ብላችሁ መዳሞችን አናታቸውን አናታቸውን ለማቃጠል እር ለማድረግ ነው እንጂ እንደዚህ እነሱ በቃ ዝቅ በሚያደርጉን ስራ አይ እኔ በኢኒፎርሜ ነው በቃ የምንሞሸረውም በዩኒፎርሜ ነው። እና ምን ያህል ቦታ እንዳለን ስላሳያችሁ በጣም ነው የምናመሰግነው ማለት ነው። ግን ሚስጥሩን ሚስጥሩ ለኛም ሽክ በሉን ብያለሁ እኮ ትላንትና። በተለይ እነዚህ የሚያገቡት አይታችሁ ከሆነ በይበልጥ እንዳለ ዩጋንዳዎች ናቸው ማለት ነው። ነውና እናቴ ከዩኒፎርማ ጋር አይታ እያያችሁ ነው? ወገቡ ላይ ስትፈልግ ደግሞ ልብስ ቤት፣ ስትፈልግ ደግሞ አስቤዛ ስታረግ ምናምን ምን ትላላችሁ እስቲ? ባባማ ባባማ ዘንድሮ ባባዎችማ ዩጋንዳዎች በተለይ እንዳለ እንዳለ በይበልጥ ዩጋንዳዎች ናቸው እያገቡ ያሉት እያገቡ ያሉት ማለት ነው። እናንተ ምን ምን እንዴት እያደረጋችሁ ነው? እንዴት እየሆናችሁ ነው እያገባች ያላችሁ ማለት ነው። እና ትናንትና ኮመንት ላይ እኔ አረቦች ጉሞት እንኳን እንትን ምንድን ነው አረብ ሰው ነው ብዬ አላገባም፣ አረብ እናትሽ ምን ስለሆነ። በነገራችን ላይ መልካችን ምናችን ተለያየ እንጂም እነሱንም አላህ ነው የፈጠራቸው እኛንም አላህ ነው የፈጠረን። እነሱን የፈጠረው ሌላ ጌታ አለ እንዴ? አረብ ሰው አይደለም። አብዛኞቹም ሰዎች አላችሁ ኮመንት ላይ እኔ ከኢትዮጵያ ወንድ ውጭ ወንድ መስሎኝ አይታየኝም። እኔ የኢትዮጵያም የያዘውና የአረብም የያዘው እ ትገርማላችሁ ወላሂ። ላዚም እንደውም አሁን ላይ ከኢትዮጵያ ወንድ ደሞ ወንዶች እዚህ ውስጥ የሚሰውኝ በስ የስድብ ናዳ ነው የሚጽፉብኝ። ይቅርና ማለት ነው እና ዘናፈታ አድርጉ። ከችግር ነገሩ ከችግር ከችግር ይሻላል ከችግር አይብልጥም። እንኳን ነገባችሁ ዘናፈታ ብሎም የሚያኖራችሁ ምናምን አግኝታችሁ ነው እንዴ? እንደ ኢትዮጵያ ወንድ በርበሬ ሽሮ አለቀ ምናምን እያላችሁ አትዳረቁም። እግራችሁን ዘርገቻችሁ ቁጭብላችሁ ማለት ነው ይሄ አልቋል። በሰራተኛ ነው የምትኖሩ የምፈልጋችሁ ከዚህ በላይ ህይወት የአበሻ ወንድ እንትን ውስጥ ረመጡ ውስጥ እያርመጠመጠሽ እናትሽ ቤት እያለሽ ንግስት ንግስት መስለሽ ልክ ባልሽ ቤት ስትሄጂ አመድ ነው የምትሆኝ። እና የውጭ ዜጋ አግኝተሽ ነው አግኝተሽ ነው። አብዛኞቻችሁም የምትሳደቡ አላችሁ ማለት ነው በኮመንት ስር እንደውም ማለት ነው። አንዳንዶች ደግሞ መልክ ከእድል እድል ከመልክ ይበልጣል። በቃ እድሏ ነው። ኧረ እንዴት አድርገሽ በምን አሳምነሽ ነው እንዴት አወርተሽ ነው? ለእኛም ሽኩባ የሚሉም አሉ። አንዳንዶቹ ደግሞ የስድብ ናዳ፣ የስድብ ናዳም ያወርዱም አሉ። ምንድን ነው ወንዳታችሁ ነው እንዴ? ከኢትዮጵያ ወንድ ውጭ የምታ ኢትዮጵያ ወንድ ዱላ እንጂ ምነ ፍቅር ያቃል? እንደ ጉድ ያቃል። ወረድ አላልኩ

ሌላ ልዩነት የለውም አይደል ዘና ብሎ መኖርን ማን ነው የሚጠላ በተለይ እንደዚህ ወደ አውሮፓ ምናምን የሚያግቡትን ግን እነሱ አብዛኛውም ትንሽ አንዳንዶቹ ናቸው እንጂ አብዛኛዎቹም ከእድሜያቸው በጣም እንትን ያለ ምናምን የበለጠ ምናምን ሰዎችን ነው የሚያገቡት እና በጣም ነው የሚሳደቡት በቃ ኮመንት ላይ ምናምን እንዴ እኔ የምኖረው ከዛ ሰው ጋር እናንተ ትኖሩልኝ የምትሳደቡት ምን አገባችሁ ወንድ ልጅ ደግሞ ማለት ነው ሰማንያ አመት ቢወር ራሱ አያረጅም። እሺ ለዚህ ስጋት አያግባችሁ። እሺ ሽበት አወጣ ምናምን ምናምን ብላችሁ ይሄን ማ እኔ አግብቼ ከምኖር ቆሜ ብቀርሽ ያላል ሞቼ ብቀርሽ ያለል ምናምን ወንድ በአሁን ሳትወድ ነው እያላችሁ ብታወሩ ሰዎች ማለት ነው እና እየገባችሁ በየኮሜንቱ የራሳችሁን አንዳንድ ጊዜ ማለት ነው ሰው ልጅ ስለሰው ሰው ሲያወራ ምናምን ስለ ሰው አቃቅር ሲያወጣ ነጌሱ እዛ ቦታ እንደማይሆን ምን እርግጠኛ ያደረገው ይገርመኛል። ወላህ ላዚም እኛ የሰው ልጆች እኮ ማለት ነው ጠዋት ታይተን ከሰዓት ልክ ጤ እንደ ጤዛ ምንጠፋ ሰዎች ነን ማለት ነው። እዚህ ምድር ላይ ደግሞ መሬትንም ሰማይንም፣ ኢንስዊልጅን ሁሉንም ማለት ነው የፈጠረው ጌታችን ነው አላህ። ለዚህ ሁሉም የእሱ ፍጡር ናቸው። እና ለዚህ እየገባችሁ ምናምን ወይኔ እኔ ይሄን አግብቼ ከምኖር ብሞት ይሻለኛል። ወይኔ እንደዚህ ሆኜ ምናምን ብኖር ደስ ይለኛል። አሁን ላይ ወጠጣዎቹን እያገባቸው ለደ ደሞን እያስለቀሱ ያሉት ማለት ነው። እና ወንድ ልጅ ሲጀመር ማለት ነው ለሴል ነው አሪፍ። ወንድ ልጅ ለምን ወንዶች የሚበስሉት ከአርባ ዓመት በላይ ስለሆነ ወንድ ልጅ ሰከን በሰል ስል ነው እንጂ እንደራስሽ ወጠጥያ ግብተሽማ አንዷን ይዞልሽ አልጋሽ ላይ ሲጋደም፣ የዛኔ ዋይ ዋይ ዋይ ከምትይ ማለት ነው። መርጣሽ ነገ አባት ይሆነኛል፣ ለልጆቼ ለኔ ባል ይሆናል፣ ወንድም ይሆናል፣ መከታ ይሆንልኛል ምትዩን ሰው ሚያኑርሽን ሰው አግቢ እንጂ ዝም ብለሽ ዛሬ ፍቅር ፍቅር ፍቅር ምናምን ብለሽ ገልእ ዘለሽ ትገቢና ሕይወትሽን በሙሉ ሲውል የምታደርጊውን ወጣት አትምረጪ። የበሰሉ ሴቶች ናቸው እኮ ትንሽ በሰል ጠጠር ያለውን የሚመርጡና ጽድት ያለ ሕይወት የሚኖሩት። እናንተ ግን እየገባችሁ በማያገባችሁት ነገር ወይ ይሄን አግብቼ ከምኖርማ በሞት ይሻለኛል። ወይኔ ይሄን እንዲት አቅፋ ነው መተኛው? ወይኔ ከኢትዮጵያ ዜጋ ውጭ ሌላ ዜጋ እኮ ወንድ መስሎኛ አይታየኝም ወይ ምትሉ፣ ስለ ያጣ ብዙ ያወራል ነገሩ እኮ። እናንተም ብታገኙ አይናችሁን አታሹም። እነዚህ እንደውም እንዴት አድርጎ ያወሩ እየተገናኙ እንደሆን ጉዲ ሲላ ይላሉ። ለማንኛውም በሌላ ቪዲዮ እስክንገናኝ ድረስ ደህና ሁኑልኝ። ላይክ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ከመጣችሁ አይቀር አይከፈልበትም ነው ሙላችሁ። አባይቢ ባይ ባይ።